ፍቃዱ ኢንተርናሽናል ሰከንድ ስታር ፍቃዱ ዝና በ48 ኪሎ ግራም እየገባ የምትመለከቱት እዮኤል ዘላለም ጌቲቲ ከአብስራ ሀብታሙ ዋን ነው። በቀይ ማዕዘን የምትመለከቱት እዮኤል ዘላለም ጌቲቲ፣ በሰማያዊ ማዕዘን የምትመለከቱት የአብስራ ሀብታሙ ዋን ነው። ዋናው አትደገፉት ሪንጉን እየወረዱ እንግዲህ አሁን 48 ኪሎ ግራም ነው። ይል ዘላለም ጌቲቲ ስራ ሀብታሙ የፍጻሜ ጨዋታ አሉ። መሀል ዳኛ ላይ የምትመለከቱት ኢንተርናሽናል ሰከንድ ስታር ሪፌንድ ጀጅ እንግዲህ የምትመለከቱት የአዲስ አበባ ከተማ አስተዳደር ቦክስ ፌዴሬሽን የሚያዘጋጀው የታዳጊ ወጣቶች የምዘና ውድድር ነው። የህሊና ጸሎት ሊደረጉ

እንግዲህ ለታላቁ አሰልጣኝ በትላንትና ዕለት በሞት ላጣ ናቸው ለታላቁ አሰልጣኝ ለታደሰ ኃይሌ ነው እንግዲህ የህሊና ጸሎት እየተደረገ የሚገኘው እንግዲህ ታደሰ ኃይሌ በጣም ለኢትዮጵያ ቦክስ ስፖርት ብዙ እያደረጉ ብዙ የለፉ አንጋፋው አሰልጣኝ እና የኢትዮጵያ ብሔራዊ ቡድን ብቸኛ ነው የሜላ አሰልጣኝ ነበሩ። ታደሰ ኃይሎ በጣም እጅግ ከሚከበሩና ከሚወደዱ የሚገርም ባህሪም ያላቸው ታላቅ አሰልጣኝ ነበሩ። ኢንስፔክተር ታደሰ ኃይሎ እንግዲህ በትላንትና ሁለት የቀብር ስነስርዓታቸው በሰሚት ጊዮርጊስ ተፈጽሞ እንግዲህ ኢትዮጵያ ቦክስ የአዲስ አበባ ቦክስ ፌዴሬሽን አሁን የምትመለከቱት የአዲስ አበባ ቦክስ ፌዴሬሽን የሚያዘጋጀው የታዳጊ ወጣቶች የምዘና ውድድር ነው። በውድድሩ እንግዲህ በርካታ ፕሮጀክቶች የተሳተፉበት ነው። በዚህ ውድድር እንግዲህ የሚገራርም ታለንት የሆኑ ቦክሰኞች የነገ የኢትዮጵያ ቦክስ ተተኪዎችን ያየንበት የውድድር ነው ማለት ማጋነን አይሆኑም። በእጅግ በጥራትም በቴክኒክም በታክቲክም ረገድ የተሻሉ ቦክሰኞችን ያየናቸው እና የሚገርም የውድድር ጊዜ ነበረ። አሁን እየተወዳደሩ የምትመለከቷቸው የዩኤል ዘላለም ጌቶቲ ከያብስራ ሀካሙ ዋናው ነው እየጽት የሚገኙት አጋጣሚ ለሞሞም ጉድላት ወልልኝ ሞሞም የታይትል ቤል ጨዋታ አለው። ሞሞ ቦክሲንግ አብሮን እያየ ነው ያለው። ለሞሞ ቦክሲንግ ጉድላት ቱ ሞሞ። እንግዲህ በመሀል ዳኝነት ላይ እየዳኘ የሚገኘው ሴኮንድ ስታር ሬፌን ጀጅ ኢንተርናሽናል ዳኛ ፍቃዱ ዝና እናንተ 57 እና 63 ላይ ናቸው። ገና ረሙ 57 ላይ አለች፣ 63 ላይ አለች። ይህ የምትመለከቱት የአዲስ አበባ ከተማ አስተዳደር ቦክስ ፌዴሬሽን የሚያዘጋጀው የታዳጊ ወጣቶች የምዘና ውድድር ነው። አሁን እየተከታተላችሁ የምትገኙት የ48

ከዚህ በኋላ 11 ጨዋታ 12 ጨዋታ ይቀራል። የቲም ፎሎ ያላጋችሁ በቲም ፎሎ አርጎ ታብታብ ማድረግ እንዳይረሳ ኮፒሊንግ እንዳይረሳ። የምትመለከቱት ውድድር የአዲስ አበባ ቦክስ ፌዴሬሽን የሚያዘጋጀው የታዳጊ ወጣቶች የምዘና ውድድር ነው። ይህ ውድድር እንግዲህ ማክሰኞ እለት ነው የጀመረው። በዛሬ እለት እንግዲህ ፍጻሜውን እያገኘ ይገኛል። እያንዳንዱ የሚደረጉት ጨዋታዎች አሁን የፍጻሜ ጨዋታዎች ናቸው። ቤቱን ፎሎ ያደርጋችሁ ፎ ፎሎ አድርጉ፣ ኮፒሊንግ ሲደረግ እኚህን ውድድሮች ደግሞ በካሜራም በጥራት እየተቀረጡ ስለሆነ ካዞ ቦክሲንግ ቲዩብ ላይ ስለምንጭረው የካዞ ቦክሲንግ ቲዩብን ሰብስክራይብ ማድረግ እንዳትርሱ በዚህ አጋጣሚ ሳቡ ምዝራ ሪስፔክት። በጣም ከማደንቃቸው አሰልጣኞች የማርሻል አርት ሰዎች አንዱ ሳቡ ምዝራ ነው። ለቦክሱ ክደም አለ፣ ሽውልቅ አለ፣ ሰብር ትዘረራለ ስለዚህ፣ ይህ የቦክሱ አንዱ አካል ነው። ተወርቃለ፣ ተነስተህ ነገ ታሸንፋለህ። ይነስራል፣ ነገ ይቆምና ታሸንፋለህ። እጅህ ይጎዳል፣ ማጋት ድና ትገባለህ፣ ትጫወታለህ። ቦክስ ስፖርት ብዙ መስዋዕትነት የሚከፈልበት የላብና የደም ውጤት ነው። ላብ ደምን ያድናል ይላሉ ወታደሮች። ቦክሲንግም ላይ የወታደሮች ስፖርትም ስለሆነ